ሴንተር ቴብሉ ደግሞ ይሄን ይመስላል። እንደምታዩ ከሶፋችን ጋር ማች ነው፣ በጣም ያምራል። ከለሩ በፈለጉት ማድረግ ይችላሉ። ታመጠው ፒክ ማድረግ ይችላሉ። ባለ ሶስት ሁለት አንዳንድ ነው። ይሄ ነው እንደምትመለከችው ቲቪ ስታንዱ ሜትር ከሃምሳ ነው። ሳይዛቸው እንደምታዩ አንድ መሳቢያ ያለው ቶፕ ዩቪ ነው። ብራቸው ብረት ነው። ከሴንተር ቴብሉ ጋር ማች አድርገው መውሰድ ይችላሉ ማለት ነው። በጣም አሪፍ ቆንጆ ነው። ዳይኒንግ ቴብል አለው እንዴ

ሰላም ጤና ይስጥልኝ። ደሪታ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ የምንገኘው በቲኒስ ፈርኒቸር ነው። ከአሁን በፊት እንዳሳየኋችሁ ቲኒስ ፈርኒቸር የሚታወቁት በፓኬጃቸው ነው። የ92ሺ፣ የ147ሺ እንዲሁም የ217ሺ ፓኬጅ አላቸው። ፓኬጅ ውስጥ ምን ምን እቃ እንደሚያጠቃልል እንዲሁም ከፓኬጅ ውጭ ያሉትን እቃዎች እያሳየኋችሁ ቆይታ እናደርጋለን። ቪዲዮን ላይክ እና ሰብስክራይብ በማድረግ አብራችን ቆዩ። ሰላም ሰባይ፣ ሰላም እንዴት ነሽ? እንኳን ደህና መጣችሁ። እንኳን ደህና ጠበቅሽን። እንግዲህ አንቺ ጋር በጣም ብዙ ጊዜ መጥቼ ለተመልካቾች አሳይቻለሁኝ። ተመልካቾች የምወደውት በጣም ብዙ ሰው ገዝቷል ከውጭ ሳይቀር ማለት ነው እና አሁን ደግሞ በድጋሚ ያልገዙ ሰዎች ካሉ እንዲሁም ደግሞ የተጨመረ ነገር ካለ እሱን ለተመልካቾች እንድታሳየልኝ ነው የመጣሁት። አሁን በዚህ ሰዓት ሶስት አይነት ፓኬጅ አለ። አቅምን ባማከለ መልኩ ኦኬ፣ የተለያዩ አይነት ፓኬጆች አዘጋጅተናል። እቃን በተናጥል መግዛት ይችላሉ ከ92ሺ ብር ጀምሮ ፓኬጆችን አዘጋጅተናል። ቶሎ አሳይሽ። መልካም እሺ። የዘጠና ሁለቱን ማየት እንችላለን። መጀመሪያ ከእዚያን ጀምር። እሺ እሺ እሺ። ቶፋው ይሄ ይመስላል። መርጠው ቀጥታ መውሰድ ነው ማለት ነው። መውሰድ ይችላሉ። በጣም አሪፍ እሺ። ሰባዬ ምን ያህል ጊዜ ነው የሚወስዱ? አሁን ፓኬጁን መጥተው ለመውሰድ ለሚፈልጉ ሰዎች የተዘጋጀ ነው። ቀጥታ መውሰድ ነው። ኦኬ። ከለር አማራጭ ደግሞ እኛ ካለን ውጪ መውሰድ የሚፈልግ ከስተመር ካለ በሶስት ቀን ውስጥ እናደርስላቸዋለን። ኦኬ። የፈለጉትን ከለር መርጠው ማሰራ ቢፈልጉ ማለት ነው። እሺ፣ መልካም። ሶፋውን አይተናል እንግዲህ። ቆንጆ ነው። እኔ አይቸዋለ ወይ በለዝና ሁለት ሺህ ተመጣጣኝ ነው የሚባል ሶፋ ነው ያላችሁ። መልካም። ሌላ ምንድን ምንድን ነው የሚያካትተው?

አንድ መሳቢያ ያላቸው በኤምዲኤፍም ከፈለጉ እዛ ጋር ደግሞ ሄጂ በላምኔትም ማሳይሻለሁ መርጠው ከሁለቱ መውሰድ ይችላሉ ማለት ነው። በጣም አሪፍ። እዛ ጋር ያለው በላምኔቱን በላምኔቱን ከለር አማራጭ ላሳይሽ ይችላል። ሴንተር ቴብሎቹ ልሽ ላምኔቶቹ እንደዚህ ነው እንደምትመለካቸው፣ በሁለቱም ሳይድ መሳቢያ ያላቸው ሜትር ከሀያ በስልሳ ናቸው። ዲዛይናቸውም ለየት ያለ ነው። ቲቪ ስታንዱ ጋር ማች አድርገው መውሰድ ይችላሉ ማለት ነው። በጣም አሪፍ። ሌላስ ምንድነው የምታሳይ? ሌላ ደግሞ ወደ ቁም ሳጥን አልጋ እንሂድ ማለት ነው። እሺ እሺ ማለት ነው ወደ ቁም ሳጥን ስንመጣ እነዚህ ናቸው። ሜትር ካ ናቸው ሳይዛቸው፣ ከላይ መስቀያ ያለው፣ በዚህ ሳይድ ደግሞ መደርደሪያ ያለው መስታወት፣ ከታች ደግሞ እንደምትመለከቱ ሁለት መሳቢያ ያለው። ከለር በፈለጉት ነጭ አለ ኮካ ላይት፣ መርጠው መውሰድ ይችላሉ ማለት ነው። በጣም አሪፍ ማቴሪያል ምንድን ነው? ኤምዲኤፍ ናቸው። ኤምዲኤፍ ናቸው። አዎ ኦኬ፣ በጣም አሪፍ ያኛውንስ፣ ቁምሳጥን ለማድረግ ለአምኔት ማድረግ የሚፈልግ ከስተመር ካለ ሦስት ሺህ ብር ጨምሮ ለአምኔቱ ቁምሳጥን መውሰድ ይችላል ማለት ነው። እንዳማረች ለአምኔቱ የተሻለ ነው። ከዚህ ዋተርፕሩፍ ዋር ፕሮፍ ናቸው። እንደሰው ፍላጎት መውሰድ ይችላል። በጣም አሪፍ ሌላም ከፍራሹ ላሳይ አልጎቹ ደግሞ እነዚህን ይመስላሉ። በሜትር ከሀያ ሳይዝ እስከነ ፍራሹ እንደምታዩት ከተለያየ ከለር አማራጭ ጋ እኛጋ መተው አያጡ ማለት ነው። የቦታ ጥበት ነው ያልተዘረገው እንጂ የተለያየ የተለያየ ከለር አለ። ሜትር ከሀምሳ ማድረግ የሚፈልግ ከስተመር ካለ ደግሞ ስድስት ሺህ ብር ጨምሮ እስከ ፍራሹ ዘጠና ሁለት ሺ ላይ በዘጠና ስምንት ሺ እኛጋ መተው መውሰድ ይችላሉ ማለት ነው። በጣም አሪፍ ምንድን ነው እንጨቱ የምትጠቀሙት? ምዴፍ ናቸው። ምዴፍ ናቸው ቆንጆ ናቸው። አዎ ኦኬ፣ በጣም አሪፍ እንግዲህ እኔ እንዳየሁት ቆንጆ ነው። ለጽናው ሁለት ሺህ የሚገባ እቃ ነው። አልጋ ያምራል፣ በጣም ቆንጆ ነው። ፍራሹ እንደምትመለከቻቸው በሜትር ከሀያ እነዚህም መውሰድ ይችላሉ ማለት ነው። አልጋ እስከ ፍራሹ፣ እስከ ፍራሹ። በጣም አሪፍ ሌላ ምንድን ነው የቀረ ሌላ ጎርዶ አኪችናት ደግሞ አሁን የቀረን ኪችኑ ነው። አዎ ጉርዷ ኪችን ናት የቀረችው። እዛ ባለ ሶስት ተካፋች ሜትር ከሀያ ሳይዝ ናት። እሱንም አንድ ላይ በዘጠና ሁለት ሺ ፓኬጅ ላይ ማግኘት ይችላሉ ማለት ነው። ኦኬ በጣም አሪፍ። ከላይ እና ከታቸው ያለውን መውሰድ ለሚፈልጉ ሰዎች እሱን ደግሞ ስምንት ሺ ብር ጨምረው፣ ስምንት ሺ ብር ጨምረው መውሰድ ይችላሉ። ኦኬ ከነጻ ትራንስፖርት ጋር አዲስ አበባ ውስጥ መውሰድ ይችላሉ። ክፍለ ሀገር ላሉት ደግሞ እናመቻቻለን ማለት ነው። ኦኬ በጣም አሪፍ። ይህንም ትራንስፖርት እንዴት ነው የምታመቻቹት? ክፍለ ሀገር ያሉ ላሉ ሰዎች እያመቻችንም ነው ብዙ ቦታ እየላክን የምንገኛለን። አሁን ትራንስፖርት ወጪ ግን በነሱ የሚሸፈን ይሆናል ማለት ነው፣ ወጪ በነሱ፣ ግን እናንተ ትራንስፖርት ታመቻቻላችሁ። ኦኬ በጣም አሪፍ። ስለዚህ አሁን ቀጣይ እንደምታሳይ አሁን ወደ መቶ አርባ ሰባት ሺ ፓኬጅ ንሂድ ኦኬ። መቶ አርባ ሰባት ሺ ምን ምንድን ነው የሚያጠቃልን? ወደ ሶፋው ስንመጣ ይህንን ይመስላል ሶፋው፣ ባለ ሶስት ሁለት አንዳንድ ናቸው። በጣም ያምራል። አረፍ ቤ እባክሽ፣ እዛ ጋር በጣም ቆንጆ ነው። ከለሩም የሚያምራል፣ በጣም አዎ። የተለያዩ ከለር አማራጭ አላቸው። 147000 ፓኬጅ ያለው ሶፋ ይሄን ይመስላል። ኦኬ ባለ ሶስት ሁለት አንዳንድ ነው። ባለ አንዳንዱም በኪንግም በፍላወርም አድርገው መውሰድ ይችላሉ። ምን ምንድን ነው የሚያጠቃልለው? 147 ላይ ሶፋ፣ ጠረጴዛ፣ ቲቪ ስታንድ፣ አልጋ፣ ፍራሽ እንዲሁም ቁም ሳጥን እና ኪችን ባሁን ኢንክሉድ አድርገናል። ኦኬ ባለፈው ስትመጪ ቁም ሳጥን እና ኪችን አልነበረ። አብዛኛው ሰው ባቀረበው ጥያቄ መሰረት የ አስራ ሰባት ሺህ ፓኬጅ ላይ ቁምሳጥንና ኪችን ጨምረን በመቶ አርባ ሰባት ሺህ ዋጋውን ጨምሯል። አዎ እቃውን ስለጨመረ እቃውም ጨምሯል። ቁምሳጥንና ኪችን ኢንክሉድ አድርገን እዚህ ላይ በመቶ አርባ ሰባት ሺህ አሁን መቶ መውሰድ ይችላል ነው። ሶፋው ያምራል፣ በጣም ቆንጆ የተለያየ ከለር አማራጭ አላቸው። እነሰ ቴስት መቶ መርጦ መውሰድ ይችላል ማለት ነው። ከምን ማቴሪያል ነው የሚሰራው እነዚህ? አሁን ጨርቆቹ ቬልቬት ናቸው፣ ስፖንጁ ደግሞ ሱፐር ሱፐር ኤችዲ ንጅ ነው። እንትናቸው ደግሞ እንጨቱ ደግሞ ከሰፋሪያ ነው የሚሰራ። እግራቸው ብረት ነው ብረትቸው ብረት ነው። ለማጽዳትም እንዳይበሰብስም የሚያደረ ሴንትር ቴብሉ ደግሞ ይህን ይመስላል። እንደምታዩ ከሶፋችን ጋር ማች በጣም ያምራል። ቶፕ ዩቪ ነው። ዙሪያው ደግሞ ከኤምዲኤፍ ነው የተሰራው። ሁለቱም ሳይድ መሳቢያዎች አሉ። እንደምትመለከችው ሳይዙ ደግሞ ሜትር ከሀያ በስልሳ ነው። በጣም ያምራል። በጣም ቆንጆ ነው። ኢፖክሲ ማረፊ ለሚፈልጉ ሰዎች ከላይ አምስት ሺ ብር ጨምሮ አምስት ሺ ብር ጨምሮ መውሰድ ይችላሉ። ኦኬ በጣም አሪፍ፣ በጣም ያምራል። አዎ ከሶፎ ጋር በጣም ቆንጆ ነው፣ አብሮ ይሄዳል በደንብ። እንደ ነገርሽኝም ከለርን መቀየር ይችላሉ። ከለሩን ሲቀይሩ ይህን መቀየር ቶፑ የተለያየ ከለርም አለ። ቦዲውን በጥቁር ምናምን አድርገው መውሰድ ይችላሉ። ኦኬ ከሱ ጋር ደግሞ ማች አድርገን እዚህ ጋር እንደምትመለከቻቸው ቲቪ ስታንዶቹ ከዚህ ጋር ተመሳሳይ ናቸው። ሳይዛቸው በሜትር ከሀምሳ ነው፣ አንድ መሳቢያ ያላቸው ቶፑም በዩቪ ነው የተሰራው ማለት ነው ኦኬ ከለርም አማራጭ አለው ከለር አማራጭ አላቸው በጣም አሪፍ ስለዚህ የሴንተር ቴብል ሶፋና ቲቪ ስታንድ አየን ቀጣይ ደግሞ ምንድን ነው ወደ አልጋ እንሂድ አልጋ አልጋው እንግዲህ እየወጣ እያለ ነው ያስቆም ነው ውስጥ ላይ በጣም ብዙ አማራጭ አለ ብዙ አማራጮች አሉት ይሁን ሜትር ከ50 ሳይዝ ነው ፓኬጁ ግን በሜትር ከሀያ ነው ኦኬ እዚህ ላይ ደግሞ ሜትር ከ50 ማድረግ የሚፈልግ ከስተመር ካለ አስራ አምስት ሺህ ብር ጨምሮ እስከ ፍራሹ መውሰድ ይችላል። እንደምትመለከችው ይሄኛው ከሳፋሪያ ነው የተሰራው። ይሄኛው ሁለት ኮሜዲ ነው አለው ሜትር ከሀምሳ ከሆነ ሜትር ከሀያው ደግሞ ፓኬጅ ላይ ያለው አንድ ኮሜዲ ነው ጋር አንድ ኮሜዲ ነው ጋር 1አ0ሺ ብር ጨምረው ሜትር ሳግን ፓኬጁ ላይ ያለው በጣም አሪፍ ከለርም አማራጭ አላቸው። ምንድንነው እንጨቱ የሚሰራበትፈርያል ነው። አሪፍ ነው። ቆንጮ ነው። ብዙ እውቀቱ የለኝም። ለዛ ነው በጣም አሪፍ ፍራሹንም እንዳሳየሽኝ ቅድም አይሳይ ተነዋል። ሜትርካሀ ላይ ያ ነው አሪፍ አሁን ደግሞ ወደ ቁምሳጥንና ወደ ኪችን ሚድ ማለት ነው። ቁምሳጥን ይሄ ነው ዝና ሁለት ሺህም ላይ ያለው ቁምሳጥን ይሄ ነው መቶ አርባ ሰባት ላይ ያለው ሰባት ላይ ኤምዲኤፍ ናቸው። ባለ ሶስት ተካፋች እንደነገርኩሽ በተለያየ ከለር አማራጭ መቶ መውሰድ ይችላሉ ማለት ነው። በጣም አሪፍ ሁለት ከለር ነው፣ እዚህ የሚታይ ሌላ ከለር አላቸው። ኮካም ላይትም አላቸው፣ ሌላም አላቸው። ሌላ ስቶርም ሌላም ብራንች ስላላችሁ በጣም ብዙ ነው። አውቃችሁ በእርግጥ የፈለጉትን አማራጭ መጥተው በአካል ቀጥታ መጥተው መውሰድ ነው። በጣም የተዘጋጁ ናቸው እ ሰ ሌላስ ምንድን ነው ያለው? ሌላ ደግሞ ወደ ኪችን ይሄድ። ኪችን ተደራራቢ ነው ያለው፣ ከላይ እና ከታች ያለው ሜትር ከሀያ ሳይዝ ከላይ ሳህን ማስቀመጫ ምናምን ያላቸው ናቸው ላይ የሚቀረን ያው ፍራሽ አለ ብለናል። ኪችን ነው የሚቀረው ማለት ነው። ተደራራቢ ኪችን ነው እዚህ ላይ ያለው ከላይ እና ከታች ያለው ባለ ሶስት ተካፋች ሜትር ከ ሳይዝ ማለት ነው። በጣም አሪፍ እንጨቱ ምንድን ነው የምትጠቀሙት? ኤምዴፍ ናቸው። ኤምዴፍ ናቸው። ኦኬ በጣም አሪፍ ነው። አዎ ከላይ እና ከታች ሲሆን ሞር አሪፍ ነው ያኛው። ዘጠና ሁለቱ ላይ አንዱ አንዱ አንዱ ብቻ ነበረ የነበረው። አዎ እዚህ ላይ ደግሞ ከላይ እና ከታች ያለውን አድርገን በ147 ሺህ ከነፃ ትራንስፖርት ጋር አዲስ አበባ ውስጥ እናደርሳለን ማለት ነው። ሌላ ምንድን ነው ይቀረን

እሺ ይሄ ለማ 17 ነው ወደ 217 ሺ ፓኬጅ ይሄንን መስራት ሶፋ ኦኬ እንመልከት የሚያምር ሶፋ ነው አዎ በጣም ያምራል 147 ሺ ሶፋ ኦኬ ሳይዙም ሳይዙ ከፍ ያለ ነው ይሄ እህ በጣም ነው የሚያምረው ያለው ከለር አማራጭ ካለ እህ ምንም ማዘዝ ይችላሉ ኦኬ ከለሩም በፈለጉት ማድረግ ይችላሉ ታመጣው ፒክ ማድረግ ይችላሉ። ባለ ሶስት ሁለት አንዳንድ ነው ይሄኛውም፣ እንደምትመለከችው ሳይዛቸው ግን ከነዛ ትንሽ ገዘፍ ያለ ነው። ኦኬ ሳይዙ ብቻ ነው የሚለየው እንጂ ማቴሪያል አንድ ነው። አንድ አይነት ማቴሪያል ነው። አዎ ኦኬ እግራቸው በብረት ነው። እንደምትመለከችው እንጨት ማድረግ የሚፈልግ ከስተመር ካለ መሆን ይችላል መሆን ይችላል። የብረቱ ማቴሪያሉ ምንድነው? አሪፍ ነው። ተጠቀሙት። አዎ አንደኛው ነው። ይህንም ኪንግ ሳይዝ ማድረግ ይችላሉ ከፈለጉ፣ በኪንግ ከፈለጉ በፍላወር አድርገው ፈለጉት ንትን ይሰራላቸዋለን። በጣም ቆንጆ ነው። ባለ ሁለት ባለ አንዳንድ ነው። ባለ ሶስት የሰባት ሰው መቀመጫ ማለት ነው። ሰባት ሴት ነው። በጣም ቆንጆ ነው። እኔ እንዳየወት እንግዲህ ቆንጆ ነው። በጣም የሚያምር ነው። ሌላስ ምንድን ያለው? እዚ ላይ ሴንተር ቴብል፣ ስታንድ፣ አልጋ፣ ቁምሳጥን እንዲሁም ዳይኒንግ ቴብል ኢንክሉድ ከፍራሹ ጨምሮ ነው ማለት ነው። አሁን ሴንተር ቴብልና ቲቪ ስታንድ እናይ። ሴንተር ቴብሎቹ እነዚህ ናቸው። እግራቸው በብረት እንዳልኩሽ ዩቪ ነው ቶፓቸው፣ ሜትር ከ በስልሳ ነው ሳይዙ። ሁለቱም ሳይድ መሳቢያ አላቸው ማለት ነው። ያምራሉ በጣም ከመቶ አርባ ሰባቱ ጋር ተመሳሰላብልም አንድ አይነት ናቸው። አንድ ናቸው። ሴንተር ቴብልና ቲቪ ስታንድ አንድ ናቸው። ቲቪስታንዶ አንዱ ሜትሪክ አምሳ ነው ሳይዛቸው። ለምታ አንድ መሳቢያ ያለው ቶፕ ዩቪ ነው፣ ብራቸው ብረት ነው። ከሴንተር ቴብሉ ጋር ማች አድርገው መውሰድ ይችላሉ ማለት ነው። ኦኬ፣ በጣም አሪፍ ቆንጆ ናቸው። የተለያየ ከለራ አማራጭ ጋር መጥተው መርጦ መውሰድ ይችላሉ ማለት ነው። እንደ ነገር ሲ ኢፖክሲ ማድረግ ከፈለጉ አምስት ሺ ብቻ ጨምረው አምስት ሺ መውሰድ ይችላሉ መውሰድ ይችላሉ። መልካም። ሌላ ምንድን ነው የምታሳየን? ሌላ ወደ ቁምሳጥን። ኦኬ ቁምሳጥኑ ላምኔት ነው ሜትር ከሀያ ሳይዝ ነው ባለ ሶስት ተካፋች ነው ላምኔት ነው ዋትር ፕሩፍ ናቸው ማለት ነው በጣም አሪፍ አዎ ሜትር ከሀያ ነው ሜትር ከሀያ ናቸው ውስጥ መስታወት አለው መስቀያ አለው ከታች ደግሞ ሁለት መሳቢያ አለው ማለት ነው ኦኬ በጣም አሪፍ ሌላስ ምንድን ነው ያለ ሌላ ወደ ዳይኒንግ ቴብል እንሂድ ዳይኒንግ ቴብል ኦኬ ዳይኒንግ ቴብል አለው እንዴ አዎ በጣም አሪፍ ዳይኒንግ ቴብል አለው እነዚህ የሚያምሩ ዳይኒንግ ቴብሎች በስድስት ወንበር ኢፖክሲ ነው። እግራቸው እንደምትመለከችው ብረት ነው። በጣም ጠንካራ ናቸው። ጨርቁ ደግሞ እንደ ሶፋው ቬልቬት ናቸው። አሪፍ ጨርቆች ናቸው ማለት ነው። የተለያየ ከለር አማራጭ አላቸው። የተለያየ ከለር አማራጭ አለ። በጣም ቆንጆ ነው እግራቸው። አይ ቲንክ ብረቱ ቆንጆ ብረት ይመስለኛል። አዎ በጣም ጠንካራ ናቸው። ከላይም ኢፖክሲም ሆኖ በጣም ቆንጆ ነው። አዎ ተመራጭ ነው። በተናጠል ለመግዛት ስለሚፈልጉ ሰዎች ስንት ብር ይሆናል ይህ? በተናጠል መግዛት የሚፈልግ ከስትምር ስልሳ አምስት ሺ ብር ስልሳ አምስት ሺ ብር። እስካሁኑንም ራሳቸው ነው ያልጠየኩሽ፣ በተናጠል አልጠየኩሽም። ሶፋውንሁ በተናጠል እናወራለን። መልካም። ሌላ ምንድን ነው የሚያጠቃልለው? ሌላ በቃ ዳይኒንግ አልጋና ፍራሽ ይቀረናል ማለት ነው። ኦኬ፣ አልጋና ፍራሽ። መልካም። እሺ፣ አልጋዎቹ እነዚህ የሚመስላሉ በሜትር ከሳይዝ ነው እስከ ፍራሹ ማለት ነው። ኦኬ፣ በጣም አሪፍ። የተለያየ ከለር አማራጭ አለው እንደምትመለከችው። ሜትር ከሀምሳ ማድረግ የሚፈልግ ደግሞ አስራ አምስት ሺ ብር ጨምሮ ሜትር ከሀምሳ አድርጎ እስከ ፍራሹ መውሰድ ይችላል ማለት ነው። ኦኬ በጣም አሪፍ። ከለር አማራጭ አላቸው። ማቴሪያሎች ምንድን ነው? አንድ አይነት ናቸው? አዎ ሰፈራያል ነው። እነዚህም ጨቆቹ ቬልቬት ናቸው። እንደ ሶፋዎቹ ከለር መርጠው መውሰድ ይችላሉ። ዋተር ፕሩፍ ናቸው። ቆንጆ ነው። ል ሜትር ከሀምሳ በተለይ ደግሞ ተዘርግቶ ተዘርግቶ ማስገባላቸው አለው። እዚህ ጋር የቦታ ጥበት ስላለ ሜትር ከሀያ ሲሆን ደግሞ ከአንድ ኮመዲኖው ጋር መውሰድ ይችላሉ ማለት ነው። መልካም እሺ። በተናጠል ስለመግዛት ስለሚፈልጉ ሰዎች ሜትር ከሀያ ሜትር ከሀያ በሰላሳ ሺ ሜትር ከሀምሳውን ደግሞ በአርባ ሺ ብር በአርባ ሺ ብር እስከ ፍራሹ ነው ወይስ ነው አልጋው ብቻ? አልጋው ብቻ። መልካም እሺ። እንግዲህ ሁለት አስራ ሰባት ላይ ያለውን አይተናል። ሁሉም አይተናል ማለት ትችላለን። ሁሉም አይተናል፣ ሁሉም አይተናል። ያው እነዚህንም ከነጻ ትራንስፖርት ጋር አዲስ አበባ ውስጥ እናደርሳለን ማለት ነው። ኦኬ ክፍለ ሀገር ሲሆን ትራንስፖርት እናንተ ታመቻቻላችሁ ላቸዋለን ክፍያውን እነሱ ይከፍላሉ። በጣም አሪፍ። ብዙ ሰዎች ክፍለ ሀገር ያሉ ሰዎች ስለሆኑ እኔን በኮሜንት ላይም በውስጥም እያወሩኝ ስለሆነ እንገኛለን። በጣም አሪፍ። ስለዚህ ውጭ ያሉትን ሶፋዎች በተናጠል ወደዛ ሄድናቸው። እሺ እሺ ሰውይ ይህን ሶፋ ገና እንደመጣውን ያየሁት እና በጣም ነው የሚያምረው። በጣም ትልቅ ነው፣ በጣም ያምራል። በተናጥል ነው የምንሸጠው። ፓኬጅ ውስጥ ደግሞ ማስገባት የሚፈልግ ከስተመር ካለ ዋጋ ጨምሮ ስተካክሎ መውሰድ ይችላል ማለት ነው። ሁለት አስራ ሰባቱ ላይ አሁን ጨምረው መግዛት ስለሚፈልጉ ሰዎች ስንት ብር ነው የሚጨምሩት? አሁን እዚህ ላይ ሀያ አምስት ሺህ ብር ጨምረው መውሰድ ይችላል። ሀያ አምስት ሺህ ብር መቶ አርባ ሰባት ላይ መቶ አርባ ሰባቱ ላይ ደግሞ አስራ አምስት ሺህ ብር ጨምረው መውሰድ ይችላል። ኦኬ፣ በጣም አሪፍ ቆንጆ ሶፋ ነው። አዎ በጣም የሚያምር ነው። እንግዲህ ማቴሪያሉን አላውቅም፣ ምንድን ነው የምትጠቀሙት? እነዚህም ቬልቬት ነው። ማቴሪያል አንድ ነው፣ የዲዛይን ለውጥ ነው። ኦኬ ሁሉም ላይ ያለው ማለት ነው። ከመቶ አርባ ሰባት ሺህ ጀምሮ መቶ አርባ ሰባት ላይ ወለ መቶ አስራ ሰባት ላይ ካለው ሶፎች አንድ ነው፣ ዲዛይን ብቻ ነው። ኦኬ ዲዛይን ብቻ ነው። ኦኬ በጣም ያምራል። አዎ በጣም ቆንጆ ነው። ማቴሪያልም ቆንጆ ነው። ዋተር ፕሩቭ ነው። አዎ ወይስ ፕሮፍ ናቸው ማለት። ሶስት ሁለት አንዳንድ ናቸው። ኦኬ ያው ተለቀ አድርጎ ማሰራት የሚፈልግ ከስተሜድ የሚፈልግ ከስተመር ካለ ፎቶም ልከው መስራት እንችላለን ማለት ነው። በጣም አሪፍ ስንት ብር ይሆናል አሁን? ይሄ ዋጋ ብቻ ይሄ በተናጠል፣ አሁን 80 ሺህ ብር ይሸጥ እንገኛለን። ብር ከለር በፈለጉት ማድረግ ይችላሉ። አዎ እዛ ጋም እንደምትመለከቱ ግሬ ከለር አለው የራሱ። ኦኬ ከለር በፈለጉት ማሰራት ይችላሉ። የተለያዩ ሶፋ ዲዛይኖችም የጋመተው ማግኘት ይችላሉ ማለት ነው። ኦኬ በጣም አሪፍ። እዚህ ጋርም ደግሞ ሴንተር ቴብል እያየ የነበረ አሁን ፋሽን የሆነች ሴንተር ቴብል ናት። በጣም የሚያምር ነው፣ ሰው ይወዳታል። ከላዩ ምንድነው? ፖክሲ ነው፣ ኢፖክሲ ነው። ቶፑ ኢፖክሲ ነው። ባለሶስት ነው እንደምትመለከቸው። ኦኬ አሁን በዚህ ሰዓት አስራ አምስት ሺ ብር እየሸጥ እንገኛለን። አስራ አምስት ሺ ብር ተመጣጣኝ ነው ዋጋችሁ። እውነት ለመናገር በጣም ቆንጆ ነው ዋጋችሁ። ፓኬጁም ላይ ያለው እቃዎች በጣም ቆንጆ ናቸው። ኖርማል በተናጠሉም ደግሞ አሪፍ ነው ዋጋ እሺ ሌላ ምንድነው የምታሳየኝ? በተናጠል ያሉ እቃዎች። ሌላ በተናጠል ጫማ መደርደሪያም አለ፣ እዛ ጋር ጫማ መደርደሪያ አለ። ቸስት ድሮሮችም አሉ፣ ድሬሲንግ አለ። ኦኬ ያው ፈርኒቸር ተባለ እቃ እኛ ጋር አለ ማለት ነው። ኦኬ ጫማ መደርደሪያ ያምራል። ስንት ብር ነው የሚሆነው ዋጋው? ጎኑ 60 ሲሆን የኤምዴፍ ነው የተሰሩት። ጎኑ 60 ሲሆን 7500፣ ጎኑ 80 ደግሞ በ8500 ብር እኛ ጋር መተው ማግኘት ይችላሉ ማለት ነው። ኦኬ በጣም አሪፍ እንግዲህ ሌላ ደግሞ መጠየቅ የፈለኩት ኪችን ካብኔት ቤታቸው ሄዳችሁ መግጠም ትችላላችሁ። እና ደግሞ በካሬ ስንት ብር ነው በዚህ ሰዓት? አሁን ቁምሳጥንም ኪችንም ቤታችን አሁን ለክተን እየሰራን እንገኛለን የተለያዩ ቦታዎች ሳይቶች ላይ በካሬ ዘጠኝሺ ብር እየሰራን በካሬ ዘጠኝሺ ብር። ምንድን ነው የምትጠቀሙት ማቴሪያል? ኤምዴፍና ላምኔት። ኤምዴፍና ላምኔት ሲሆን ስንት ብር ነው የሚሆነው? ላምኔትም ኤምዴፍም በዘጠኝሺ ብር አንድ አይነት ነው ዋጋቸው፣ ልዩነት የለም። ኦኬ በጣም አሪፍ። ብዙ ሰው ጠይቅልኝ ስላለኝ ነው ኪችን ካብኔቱ ነው። መልካም እሺ፣ እዛ ጋር በር ላይ ያሉት ሶፋዎች በጣም ቆንጆ ናቸው እና እነሱ እንድታሳይሳ። ቅድም እንዳየነው ሶፋ ይህም በጣም ቆንጆ ነው። አይ ቲንክ ማቴሪያላቸው አንድ አይነት ነው መሰለኝ። ከለሩ ነው የሚለያዩ። ከለሩም ቆንጆ ከለር ነው፣ በጣም ያምራል። ነው ብዙ ሰው ምርጫው ነው እንደዚህ አይነት ከለሮች ብዙ ሰው ምርጫ፣ በጣም ያምራል። ብዙ እንትን አይፈልግም ለመጋረጃ የምንጣፍም ምናምን ተመሳሳይ ብዙ የሚያዳግት አይደለም በጣም ከምንም ጋር ማች መሆን የሚችል አይነት ከለር ነው። ኦኬ ስንት ብር ይሆናል ለሁኔ? ይህንን ሰማንያ ሺህ ብር ሰማንያ ሺህ ብር። ኦኬ ማቴሪያሉ አንድ አይነት ነው? ከዛ ማቴሪያሉ አንድ ነው። ኦኬ እርሳ ባይ እንግዲህ ከአሁን በፊት እናንተ ጋር በጣም ሁለት ጊዜ ሶስት ጊዜ መጥቻለኝ ምንም ኮምፕሌን አላገኘውኝም። ብዙ ሰዎች ያዩችሁ ሰዎች ወደውታል። ልክሞ እንደ አቅሙ እንደ ምርጫው መውሰድ እንዲችል ሶስት ነው አይነት ፓኬጅ አዘጋጅተንላቸዋል ያው እንደተናገር ነው አዲስ አበባ ውስጥ ከሆነ ነፃ ትራንስፖርት እንዲሁም እቃ በተናጥል ማግኘት መግዛትን ይፈልግ ከስተመር ካለ ደግሞ በተናጥል መጥተው ማግኘት እንደሚችሉ እዚሁ አጋጣሚ መናገር እፈልጋለሁ። መልካም ሶፋ ከስንት ብር ጀምሮ ነው ያላችሁ? አሁን ከዝቅተኛው ሰላሳ አምስት ሺህ ብር ጀምሮ ከሰላሳ አምስት ሺህ ጀምሮ ያገኛሉ መጥተው ማግኘት ይችላሉ። ኦኬ በጣም አሪፍ ምንድነው ሌላ ማስተላለፍ የምትፈልጊ ምንድን ነው የቀረን ነገር? ያው ፓኬጆቻችን በሁለቱም ብራንቾቻችን መታችሁ ማግኘት ትችላላችሁ። ጎሮ የረብ ጃፕሮስ መብራት ትንሽ አለፍ ብሎ እንዲሁም ደግሞ ቦሌ አራብሳ ላይ ሳት ብሎክ መቶ ሀያ አራት እና ብሎክ ስድስት መቶ ሀምሳ ሶስት ላይ ሁለት ቦታ አለን። አራብሳ እዛ መተው ማግኘት ይችላሉ ማለት ነው። እንግዲህ ሁሉም ቦታ ብለን የሚቀርባቸው መተው አይተው መግዛት ትችላሉ። ልክ ነው። በጣም አሪፍ። ስለዚህ ስልክ ቁጥር ብትናገሪ እኛ ማግኘት የምትፈልጉ በስልክ ቁጥራችን በ9020420200 እንዲሁም በ9930358 እየደወላችሁ ልታገኙ እንችላላችሁ። ቴሌግራም ላይ ልታወሩ እንችላላችሁ። ፎቶ የተደገፈን እንልክላቸዋለን ማለት ነው። ፎቶ ማየት ከፈለጉት ዩኒስ ፈርኒቸር ብሎ ቴሌግራም ላይ ትዊንስ ዋን ፈርኒቸር ብሎ ማግባት ይችላሉ። እዛ ላይ ፓኬጆቻችን ሊስቱ ማለት ዕቃ በሰናጥ ለመግዛት የሚፈልግ ከስተመር ካለ እዛ ላይ ያስቀምጠናል። በጣም አሪፍ አሪፍ ነገር ስለምታቀርቢ እናመሰግናለን። እኔም ከልብ አመሰግናለሁ። ተመቶች ተከታተሉት፣ እቆያችሁ ይሄን ይመስላል። በጣም ብዙ አማራጭ እቃዎች አሏቸው፣ በከለርም፣ በሁሉም ነገር ምንም መታችሁ የምታጡት ነገር የለም። መታችሁ መግዛት ትችላላችሁ። እንዲሁም ደግሞ ውጭ አገር ያላችሁ ሰዎች፣ ለቤተሰቦቻችሁ ለራሳችሁ መግዛት ለምትፈልጉ ሰዎች ደውሉላት፣ ታስተናግዳችኋለች ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም።